የገጨነው ወንድማችንን ህይወት ለማትረፍ የአቅማችንን ብንሞክር እግዚአብሔር ስላልፈቀደ ህይወቱ አለፈ። በተናናውነት በደረሰው የመኪና አደጋ ድምፃዊ ጆሲም እንደነበርና አሁን ከባድ ሀዘን ውስጥ እንደሚገኝ መልዕክት አስታወሰው ልማዳ ዋጋ ይላል በጣላ ስላለበስኩ ይቅርታ፣ ውጭ ሁኜ ነው ይልና ማተቡ አለ አንገቱ አለች። ባለፉት ሳምንታት ትንሽ ጋብ ብሎ የነበረው የመሬት መንቀጥቀጥ ዛሬ ጠንከር ብሎ ተሰምቷል። ሚዲያ ላይ አነጋጋሪ ከነበረው ጉዳይ አንዱ የሰገን ይፍጠር ወደ ኦርቶዶክስ ተዋህዶ መመለስ ነው። ሌላኛው ደግሞ በሻሸመኔ ወጣቶች ላይ የደረሰው የመኪና አደጋ ነው። እንዲሁም ደግሞ በቦታው ጆሲ ኢንዛ ሀውስ ሾም ነበረ። ለማንኛውም ለቤቱ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ። በትላንትና ሁለት የመኪና አደጋ የ18 ሰዎች ህይወት ማለፍ ነው ቲክፋ ኢትዮጵያ አረጋግጧል። ከአርባ ምንጭ ዝግ ቲ አቡነ ገብረ መንፈስ ቅዱስ በአለንክስ ሲመለሱ ወላይታ ዞን ዳሞት ወይዳ ወረዳ በዴሳ ከተማ አቅራቢያ በደረሰው የመኪና አደጋ አስራ አራት ምዕመናን ወዲያውኑ ህይወታቸው አልፏል። ከባድ ጉዳት ደርሶባቸው በኦቶና ሆስፒታል ህክምና ላይ ከነበሩት 21 ሰዎች ደግሞ አራቱ ህይወታቸው ማለፉን ቲክፋ ኢትዮጵያ ከዞኑ ፖሊስ የደረሰው መረጃ ያሳያል። በአጠቃላይ ሟቾች ቁጥር ይህ መረጃ እስከተዘጋጀበት ጊዜ ድረስ 18 ደርሷል። ዛሬ የአስራ አንዱ ሥርዓተ ቀብር በሻሸመኔ ከተማ ተፈጽሟል። በጣም በጣም አዝነናል። በዚህ አደጋ ለሻሸመኔ ህዝብና ለሻሸመኔ ወጣቶች እንዲሁም ቤተሰቦቻቸውን ላጡ ወገኖቻችን መጽናናት እንመኛለን። በቦታው ላይ ደግሞ ጆሲ ኢንዘ ሀውስ ሾ እንደነበረና እሱም ከአደጋው ከመድረሱ በፊት ከነሱ ጋር አብሮ የነበረው ኮንቨርሴሽን ምን እንደሚመስል ጆሲ ኢንዘ ሀውስ ሾ ያስተላለፈውን መልእክት እንስማ። በትናንትናው ዕለት በደረሰው የመኪና አደጋ ድምፃዊ ጆሲም እንደነበረና አሁን ከባድ ሀዘን ውስጥ እንደሚገኝ መልእክት አስተላልፏል። መልእክቱን ላስደምጣችሁ። ጻድቁ አቡነ የገብረ መንፈስ ቅዱስ ለአመታዊ ክብራቸው እንዲገኝ ፈቃዳቸው ሰዎች ደጃቸውን ለመርገት ለመርገጥ አርባ ምንጭ የዝግቲ አቦ የተገኝቻ እንደው ብሎ የሚጀምረው ድምፃይዶስ ታላቋሚ ሶም እንደመሆኑ በታምራዊ ጸበል ስንሰበል ቆይታችንን ባደረገበት ሁኔታ ላይ በንግሱ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢ ይገባሉ። ለቤተክርስቲያኗ ስጦታና ስለተደረግላቸውም ስለታቸውን ሊሰጡ ገቡ። የኔና የወጣቶቹ ትውውቅ በዚህ ይጀምራል። በመሃል የማህበረ ሙሴ ወጣት መለሰ ቻካ ጆሲ ስለማናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ብሎ ሐሳብ ሲያደር፣ እኔም ከተቀመጥኩበት ተስፈጥሬ ተነሳው መንገደኛ የሚገጥመው አይታወቅም እና እህል ከበሱ ስላቸው፣ እሺ ብለው በደስታ የመጨረሻውን በረከተ ቁርስ አብረን ቀምሰን ተመራርቀን ተያየን። አመሻሽን ከቀኑ አስራ አንድ ሰዓት ተኩል ላይ ወላይታ ሶዶ በዴሳውን ሲደርሱ መኪናው ፍሬም በጥሶ ከተሳፋሪዎች መካከል አስራ አምስቱ ምዕመናን ሕይወት ማለፉን ሰማል ይላል በመልእክቱ። እጅግ ልብ ይሰብራል። ማመን ከበደኝ። እነኛ ድንቅ ባለጽናት ኦርቶዶክሳውያን ለካነስ ጆሲ ስለማ እናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ያሉት የእስከወዲያኛው ስንብት መሆኑ ስረዳ ሞት ክፉ ብዬ ከልቤ መሪ ሀዘን ተሰማኝ ይላል ለቤተሰቦቻቸው፣ ለጓደኞቻቸው፣ ለወዳጅ ዘመዶቻቸው እንዲሁ ለምን ነው ኦርቶዶክሳውያን መጽናናትን እመኛለሁ በማለት መልእክቱን አስተላልፏል። ጆሲን ከዚህ በኋላ ስለማናገኘው ፎቶ እንነሳ ብለዋል። በጣም ይሄ ደግሞ ከባድ ነው ለጆሲ ለራሱ ምክንያቱም ኢማጂን እናንተ ኦልሬዲ ልንለያይ እሱ ወደ አዲስ አበባ ስለሚመለስ ነው እንጂ እኛ ስለምን ሞት የሚል ትርጉም ይሰጠዋል ብሎ ማንም አያስብም። በጣም ያሳዝናል። ለማንኛውም ለሁላችሁም መጽናናት እንመኛለን። የመኪና አደጋው እንግዲህ አስራ ስምንት ሰዎችን ህይወት ነጥቋል ማለት ነው። እግዚአብሔር አምላክ ጽናቱን ይስጣችሁ ለመላው ቤተሰቦቻቸው። እንቀጥላለን የጂ የአርካፕል ጉዳይ እንግዲህ ፍቅረኛዋ ተፈቶላታል። በጣም ደስ ብሎኛል። እንዲሁም ደግሞ የገጩት ሰው ሞቶባቸዋል። በዛም ምክንያት ዛሬ ለምስጋና ወደ ሚዲያ ብቅ ብላለች ማለት ነው። የምታመሰግነውም የመዋች ቤተሰብ ነው። ቪዲዮ እንስማው እና ከዛ የራሳችን አስተያየት እንሰ ስለሆኑም ስላልሆኑም ነገር እግዚአብሔር ይመስገን። ሳምንቶች በፊት ቤብ ያላሰበውን የመኪና አደጋ አድርሶ ነበር። የገጨነውን ወንድማችንን ህይወት ለማትረፍ የአቅማችንን ብንሞክር እግዚአብሔር ስላልፈቀደ ህይወቱ አልፏል። የሚወዱትን ማጣት ከባድ ስለሆነ ቤተሰቦቹን እግዚአብሔር ያጽናናለን። ከዚህም አደጋ በኋላ ቤቢ በአዲስ አበባ ፖሊስ ኮሚሽን ሲመረመር ቆይቷል። በእግዚአብሔር ቸርነትና በእናንተ ጸሎት በሰላም ወደ ቤቱ ተመልሷል። ለዚህም እግዚአብሔርን አመሰግነዋል። ዛሬ ስለ ቤቢ ላወራ ሳይሆን የሟች ቤተሰብን ለማመስገን ነው የመጣሁት። ቤቢ አደጋውን ሆን ብሎ እንዳላደረሰው በመረዳት በዚህ ከባድ ጊዜ ላሳዩን ሰዋዊ ባህሪና መረዳት እግዚአብሔር ያክብርልን። በጣም ቀና ሰዎች ናቸው። እኔን ያጽናናኝ እግዚአብሔር እናንተንም ያጽናናችሁ። እግዚአብሔርም የወንድማችንን ነፍስ በገነት ያምርልን። በባሁን ጸጸት ላይ ስለሆነና አእምሮም ስለተጎዳ ከኔጋ ቪዲዮ መስራት አልቻለም። እናንተን ቤተሰቦቼ በዚህ ከባድ ጊዜ አብራችሁኝ ስለነበራችሁ እግዚአብሔር ያክብራችሁ። ብዙ ብዙ ሰዎች የግል ታሪካችሁን ነግራችሁኝ ከእኔ እኮ ላዘናችሁ በየቀኑ ብዙ ሰዎች የሚያበረታ ቴክስት እያላካችሁ፣ በአካል እየመጣችሁ ያጽናናችሁኝ፣ እንዲሁም እየደወላችሁ ላጠነከራችሁኝ እግዚአብሔር ያክብራችሁ። ሁላችንም ክፉ አይንታችሁ፣ ለቤተሰቦቹም መጽናናትን ተመኙ። እወዳችኋለሁ። ሰላማችሁ ይብዛ። በጣም ደስ ደስ ደስ ይላል። እግዚአብሔር የተመሰገነ ይሁን። ስለነዚህ ልጆች በጣም ፈርቼ ነበረ በጣም ረጅም ጊዜ ሊታሰር ይችል ሊሆን እንደ የሚለው ሆን ብሎ አደጋው እንዳላደረሰ ተረድተውታል። ይቅርታ አድርገውለታል። ይህ ማለት እንግዲህ ከዚህ በኋላ አይታሰርም ማለት ነው። እንግዲህ እናንተስ ምን ተሰማችሁ? በነገራችሁ ላይ ኢትዮጵያ ውስጥ እንደዚህ አይነት እጅግ በጣም መልካም ልባቸው እጅግ በጣም ክፍት የሆነ ፖዘቲቭ ነገር የሚታያቸው በጣም መልካም ሰዎች አገር ኢትዮጵያ ውስጥ አሉ። ያደረሱት የመኪና አደጋ የሰው ህይወት ነው የነጠቀው ግን ከሞተ በኋላ የሟች ቤተሰብ እንዲታሰር እንፈልጋለን ብለው ወደ ክስ ቢሄዱ ከባድ ነው። አውቁ ሆን ብሎ ሰውን ሊገጭ አይችልም። አጋጣሚ ጉዳይ፣ የቀን ጉዳይ ሆን ብሎ አድርገውም በሚል በመልካም እሳቤ ፖዚቲቭ ነገር ብቻ በማየት እንዲፈታ ክስ እንዳይመሰረትበት አድርገዋል ማለት ነው። ይህ በጣም በጣም ደስ ብሎኛል። በተለይ ለእሷ በጣም መልካም ዜና ነው። ምክንያቱም ምን ያህል እንደምትወደው እንግዲህ ሁላችሁም ታቃላችሁ። ሲቀጥል ደግሞ በቅርቡ ከባድ ሀዘን ላይ ነበረች። ያ ሀዘን ተጨምሮ ነው ይሄኛውን አደጋ ያመጣው ብዬ ነው። እዛ ሀዘን ላይ በጣም ልብሽ አዝኖ ነው ህቴ። ከዛ ሀዘን ለመውጣት ሞክሪ። አሁንም ሀዘን ሲያድር ሌላ ሀዘን ይዞ ይመጣልና በተቻለሽ መጠን ካለፈው ሀዘንች ተጽናኝ። በዚኛው ደስታ ደስ ሊልሽ ይገባል። የባለፈውንም ትተሽ አሁን ወደፊት በማሰብ ወደ መልካም አሳሰብ ለማምጣት ሞክሪ። ካለዚያ ግን ነገሮች ለአንቺ ከባድ ይሆናሉ። ሀዘን ባበዛን ቁጥር ከባድ ነው ህይወታችን የሚሆነው። ስለ ደስተኛ ለመሆን ሞክሪ። በጣም ደስ ብሎኛል። በተለይ ለአንቺ እንኳን ደስ አለሽ። እንዲሁም ደግሞ ለሟች ቤተሰቦች ክብር ይገባል። እናመሰግናችኋለን። በፍቅር ይህን ይህንን ስላደረጋችሁ እንቀጥላለን። እንግዲህ አርቲስት ሰገን ይፍጠር ኦርቶዶክስ ተዋሕዶ እምነት ተከታይ ሆናለች ብሎ በሚዲያ በጣም የተቀባበሉት ይገኛሉ። እስኪ የተወሰነውን ቪዲዮ እኒ እና ከዛ በኋላ የሚባለውን ነገር እውነት ነው ውሸት ነው የሚለውን አወራበታለን ማለት ነው። ይቅደምልን እግዚአብሔር ይውታ በሞጎገዝ እኛ እንንበርከት እርሱ ያፍርስ ልባችንን ከእጆቻችን ጋር ወደ በላይ ከፍ ወደ ሰማይ አስማቻችን ጋር እንድንተያ አቤቱ በአንድ ልጅ አቤቱ በምትወደው አቤቱ በአንድ ልጅ አባቶይ በምትወደው እንደ ሰው

ሐሳብ ለተፋታች እንግዲህ እንደዚህ እየዘመረች ነጠላ ለብሳ ማተብ አድርጋ ቪዲዮ በጣም ብዙ እየተለቀቀ ነው። ቪዲዮን ከየት እንዳመጡት ባላቀም በትክክለኛ ኦፊሻል የሰገን ይፍጠር አካውንት ግን አይደለም። ፎቶዎችም እየተለቀቁ ነው። ፎቶዎቹ እነዚህ ናቸው። ልጇ ጋር ይመስለኛል። ድኛ አለው የሚል ጽሑፍ አለ። ነጠላ ለብሳለች፣ እሷም የክርስትና ቀን ይመስላል። እንዲሁም ከሜሮን ጌትነት ጋር አብራ የተነሳችው ፎቶ ብቻ ትንሽ አወዛግባል። ጉዳዩ እንደኔ ተወዛግባችሁ እንደው በፊት ፕሮቴስታንት እንደነበረች አይ ነው አቃለሁ። እኔም ለማንኛውም ግን እንደውም እዚህ ጋ ምን ይላል፣ ነጠላ ስላለበስኩ ይቅርታ ውጭ ሁኜ ነው ይልና ማተቡ አለ አንገቷ ላይ ሸቤር በማያስፈልገን ሰዓት ላይ ወደኛ ህይወት አይመ መልላችሁ ፈልጌ መሰላችሁ ነገሮች በቃ አበቁልኝ ምልሆን ነው ባለባቸው ሰዓቶች ባለቀላቸው በአስራ አንደኛ ሰዓቶች ወደኛ ህይወት መጥቶ እግዚአብሔር በህይወታችን ላይ እስክንገረም እና እስክንደነቅ ድረስ እጃችንን ባፋችን እስክንጭን ድረስ በብዙ ነገሮች ያስገርመናል። ለዚህ ደግሞ ምስክር እኔ ነኝ። እኔ በእግዚአብሔር ቤት ሁልጊዜ ምስክር አለኝ። እውነቴን ነው የምላት እግዚአብሔር በእኔ ህይወት ላይ የሚያደርጋቸውን ነገሮች እንዲ ነው ብዬ መግለጽ ያቅተኛል። እግዚአብሔር መልካም አባት፣ ደግ አባት ነው። ለዛም ነው በቻልኩት መጠን የእግዚአብሔርን ቃል በሶሻል ሚዲያ ሼር ማድረጋቸው ምክንያቱም እኔ የቀመስኩትን ነገር እናንተ ምንድትምሱና ከእግዚአብሔር ጋር ያላችሁን ነገር በቃ ደስ የሚል እንዲሆን ስለምፈልግ ነው። እሷ በኦፊሻል የቲክቶክም ሆነ በኦፊሻል የኢንስታግራም አካውንቷ ላይ ምንም ያለችው ነገር የለም። ግን በእሷ ማህተም ማሰር ነጠላ ለብሶ ፎቶ መልቀቅ ግን በጣም ብዙዎችን ፎቶውን ራሱ ከየት እንዳመጡት እኔ ኢንስታግራም ፈለግኩኝ አጣው ብዙ ቦታ ይዤ እፈልግ ያለው አጥቻለሁ። ግን ከየት እንዳመጡ ፎቶውን አላውቅም። ሰሞኑን ሚዲያ ላይ አነጋጋሪ ከነበረው ጉዳይ አንዱ የሰገን ይፍጠር ወደ ኦርቶዶክስ ተዋህዶ መመለስ ነው። ሌላኛው ደግሞ በሻሸመኔ ወጣቶች ላይ የደረሰው የመኪና አደጋ ነው። እንዲሁም ደግሞ በቦታው ጆሲ ኢንዛ ሀውስ ሾም ነበር። ለማንኛውም ለቤቱ አዲስ ከሆናችሁ ሰብስክራይብ ያረጋችሁ። ባለፉት ሳምንታት ትንሽ ጋብ ብሎ የነበረው የመሬት መንቀጥቀጥ ዛሬ ጠንከር ብሎ ተሰምቷል። የአዋሽ አካባቢ የትክፋ ቤተሰብ አባላት ጠንካራ የመሬት መንቀጥቀጥ እንደነበር ገልጸዋል። በአዲስ አበባ በርካታ አካባ አካባቢዎች እጅግ የጠነከረ ንዝረትም ለሰከንዶች ነበር። በነገራችሁ ላይ እኔም በቃ እንዲህ ነው የተወዛወዝኩት እና አምስተኛ ፎቅ ላይ ነው የምኖረው። እንደዚህ ተወዛውዘናል። በቃ እንዲህ ያለሁበት ህንፃ ላይ ከፍተኛ መነቃነቅ ተሰምቷል። እጅግ ያስፈራም ያስደነግጥም ነበር ሲል ገልጿል። በርካቶች በተመሳሳይ ህንፃ ላይ የነበረው ስሜት ከፍተኛ እንደነበር ጠቁመዋል። ከአዲስ አበባ ውጭም በርካታ ከተሞች ላይ ንዝረት በደንብ ተሰምቷል። የመሬት መንቀጥቀጡ ከአዋሽ በ50 ኪሎ ሜትር ርቀት ላይ መከሰቱን የአሜሪካ ጂኦሎጂካል ሰርቬይ ጠቁሟል። በሬክተር ስኬል ሲለካም አምስት ነጥብ አንድ መለካቱን አመላክቷል። እንግዲህ አምስት ነጥብ አንድ ወደ ስምንት ያደገ ቀን ያው ብዙ ነገሮች ሊፈራርሱ፣ ህንፃዎች ሊወድቁ ይችላሉ። ይህ እንግዲህ እግዚአብሔር አምላክ በቃችሁ እንዲለን እመኛለን። የመሬት መንቀጥቀጡን ፊል ያደረጋችሁ ካላችሁ ኮመንት ላይ የገባችሁ እኛም ተሰምቶናል የነበረውን አጋጣሚ ሁኔታ በጣም ያስፈራ ነበር። የዚህኛው ዙር እንግዲህ የገጠማችሁን ወይም ያስተዋላችሁት ሰዎች ካላችሁ ኮመንት አድርጉ። የነበረኝ ቆይታ እዚህ ላይ ያበቃል። በሌላ ቪዲዮ እስክንገናኝ ፍቅር ያሸንፋል። ወዳችኋለሁ። መልካም ሳምንት።